የህወሀት ጄኔራሎች በዋናነት ስብሃት ነጋ ያደራጀውና በዘመድ አዝማድ የተሰባሰቡት የጦር መኮንኖች ትእዛዝ የሚቀበሉት ከኤርትራው ጄኔራል ፊልጵዎስ መሆኑን የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሄ ተናግረዋል። እነዚህ የህዝባዊ ወያኔ ሀርነት ትግራይ ህወሀት ጄኔራሎች ትእዛዝ የሚቀበሉት በዛላምበሳ አቅጣጫ ኤርትራ ውስጥ ሰነአፍ ከተማ ውስጥ ህዝባዊ ወያኔ ሀርነት ትግራይ በከፈተው ቅርንጫፍ ውስጥ በመገናኘት እንደሆነ ጠቅሰዋል። ኤርትራም በፕሪቶሪያው ስምምነት ባለመስማማቷ በምርጫ ቦርድ ስሙ ከተሰረዘው ህዝባዊ ወያኔ ሀረነት ትግራይ ህወሀት ጋር ጽምዶም ወይም አንድነት በሚል በጋራ እየተንቀሳቀሰ ነው ብለዋል። የተሀድሶ ብሩ ለሚፈልገው አላማ አለዋለውም። ህዝባዊ ወያኔ ሀረነት ትግራይ ለጦር መሳሪያ መግዣ ውሎታል ብለዋል። ጀኔራል ታደሰ ወረደ እንደ ሽፋን የሚጠቀሙበት እንጂ አይፈልጉትም። ኤርትራም ጄኔራል ታደሰ ወረደን ተወግዶ ህዝባዊ ወያኔ ሀረነት ትግራይና ኤርትራ አንድ ፓርቲ መስርተው የፌዴራል መንግስቱ መታገል ነው አላማቸው ሲሉ አብራርተዋል። ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን፣ እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመት ጀምረናል። በቅድሚያ ረእስታ ዜናዎቹን እናግራችኋለን። አብራችሁን ቆዩ። አፋር የቀይ ባህር ባልተቤት የመሆን መብት አላ ሲል ድርጅቱ አሳወቀ። ድርጅቱ የቀይ ባህር አፋር ዲሞክራሲ ድርጅት ለዘጠና ቀን ወይም ሶስት ወር ሲሰለጥኑ የነበሩ ወታደሮችን ይፋ አድርገዋል። ይህ ስልጠና እንዲሳካ አድርገዋል ያለቻቸውን የክልሉ መንግስት ጨምሮ አመስግነዋል። ድርጅቱ ወታደራዊ ስልጠናውን የተለያዩ ግንባሮች አጠናክሮ እንደሚቀጥል ገልጿል። የአፋር ህዝብ የቀይ ባህር ባልተቤት የመሆን መብት አለው ያለው ይህ ድርጅቱ ይህን ለማድረግ አፋር ህዝብን የኤርትራ አባገነን መሪ መታገል አለበት ይሆናል ብለዋል። የአሁኑ ትውልድ የፖለቲካና ኢኮኖሚያዊ ጉዳይ ሳይበግሩት ለቀይ ባህር መታገል አለበትም ሲሉ አብራርተዋል። የቀድሞው የአሜሪካ እንደ ዲፕሎማት አምባሳደር ኢትዮጵያ በተገፉ ቁጥር የበለጥ ይጀግናሉ ሲል ተናገሩ። የአሜሪካው ዲፕሎማት አምባሳደር ቲቦር ናጂ በኤክስ ገጻቸው ላይ በአባይ ግድብ ላይ ለግብጽ መልእክት ያስተላለፉ ሲሆን፣ ግብፅ የፖለቲካ ድራማውን በመተው ከኢትዮጵያ ጋር ሀቀኛ ድርድር ታድርግ። ግብፅ የፖለቲካ ድራማውን ወደ ጎን በመተው በአባይ ወንዝ በተገነባው በታላቁ የህዳሴ ግድብ ዙሪያ ከኢትዮጵያ ጋር ሙያዊ በሆነ መንገድ የቴክኒክ ድርድር እንድታደርግ ነው በግልጽ ልምድ እንደተረዳሁት አሉ። ኢትዮጵያን ፍርሃት የለባቸውም። በተገፉ ቁጥር የበለጠ የሚጀግኑ ናቸው። የዛሬ ተጨባጭ እውነታ ተቀብሎ ወደ ድርድር ለመግባት ጊዜው አሁን ነው ሲሉ ለግብፅ መልእክት አስተላልፈዋል። በቅርብ ዓመታት ውስጥ የአማራ ክልል ፕሬዝዳንት ሆነው ሲያገለግሉ የነበሩት የጠቅላይ ሚኒስትሩ የደህንነት አማካሪ፣ እንዲሁም የውጭ ጉዳይ ሚኒስተር ሆነው ሲሰሩ የነበሩት አቶ ገዱ አንዳርጋቸው በፓርኪንግ ቢሰማሩ የሚያንሳቸው ወይስ የሚያስከብራቸው የሚልም ዘገባ ይዘናል። በቅርብ ጊዜ በኤርሚያስ ለገሰ የአቶ ገዱ አንዳርጋቸው ሕይወት እንዳሳዘነው ገልጾ ወደ ሀገር ቤት ተመልሰው መንግስትን ይቅርታ እንዲጠይቁና መንግስትም ይቅር እንድላቸው ተናግሮ ነበር። ኤርሚያስ ተዉትና ዛሬ ይህንን የአቶ ገዱ ፎቶ እና ምስሉ በአርቲፊሻል ኢንተለጀንስ የተሰራ እንደሆነ የሚያውቅ ይናገራል። ግን አርቲፊሻል ኢንተለጀንስነቱ ይቅርና ለጊዜው እንዳሉት ይሁንና፣ አቶ ገዱ በአሜሪካ የፓርኪንግ ስራ ጀምረው ቢሆን አንዳንዶች ከባለስልጣን ወደ ፓርኪንግ ሰራተኛ እንደሚሉት ነው የሚታሰበው ወይስ በተቃራኒ የሚሉ ጥያቄ እናነሳለን። ለእርግጥ በአሜሪካ ውስጥ የፓርኪንግ ስራ ቢጀምሩ የሚያስደንቃቸው ተግባር ናቸው ማለት ነው ነው እነዚህ ሰዎች ከጥቂት ዓመታት በፊት የአማራ ክልል ፕሬዚዳንት፣ የጠቅላይ ሚኒስትሩ የደህንነት አማካሪ እንዲሁም የውጭ ጉዳይ ሚኒስተር ሆነው ሲሰሩ ነበር። ሶስቱንም ብዙዎች ሊያገኟቸው በሚማሉላቸው ቱባ ቱባ ባለስልጣንም ነበሩ። ስለዚህ ፎቶ እውነተኛ ቢሆን እነዚህ ጎልቶ የሚታዩ የስራ ክቡርነት ወይም የዓላማ ጽናት ብቻ ሳይሆን ቢያንስ አቶ ገዱ አንዳርጋቸው በነበራቸው ትላልቅ የስልጣን ቦታ ሳሉ ሰርቀው ያከማቹትን የህዝብና የሀገር ብር እን እንደለለ ነው። ባይሰሩም ተቀምጠው የሚበሉትና ሀብት አላከማችሁም ማለት ነው። እጃቸው ንጹህ ነው ማለት ነው። ሌባ አልነበሩም ማለት ነው። በዚህ መመዘኛ አቶ ገዱ አንዳርጋቸው የፓርኪንግ ስራ ላይ ቢገኙ የሚያንሳቸው ሲሆን የሚያስከብራቸው ተግባር ነው ይባላል። ሪር ጄኔራል ተሾመ ተሰማ የመጨረሻው መልእክት ከምጽዋ ከምጽዋ ታሪክ። ከጠዋቱ አንድ ሰዓት ተኩል ሲሆን ጄኔራል ተሾመ ተሰማ ምጽዋ ከተማ ላይ የተወሰኑ የጦር መኮንኖችና ማዕረግተኞች ሰብስበው ንግግር አደረጉ። ሻቢያ ያለ የሌለ ኃይሉን ተጠቅሞ ምጽዋን ለመያዝ ቆርጦ መነሳቱን ጥርጥር የለውም። እኔ የሚጠብቀኝ አደራ ተወጥቻለሁ። ከጥር 30 ጀምሮ እስከ የካቲት 9 1982 የሞት ሽረት ትግል አድርጊያለሁ። ከዚህ በኋላ የራሴ ህይወት በክብር ማጥፋት ኢትዮጵያ ጀግኖች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም ብለዋል ጀግና ማለት ከሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው እኔ ዛሬ ብሞት ብሸነፍ በታሪክ በውጭም በኢትዮጵያ ትውልድ ፊት አልሸነፍም አጼ ቴዎድሮስ እድል በማግኘቴ በጣም እኮራለሁ አሉ ጎበዝ ስሙኝ ይህ ያደራ መልእክቴ ነው ነገ ለኢትዮጵያ ህዝብ ይደርስ ይሆን ምናልባት አምላክ ካለ ከናንተ አንዱ መልእክቱን ያደርስልኛል አሉ ዛሬ ሻቢያ ምጽዋን ይቆጣጠራል ይህ ደግሞ ለኢትዮጵያ ሀገሬና ለህዝቧ ትልቅ አደጋ ነው ምናልባት ኢትዮጵያ የተፈጥሮ ድንበር የሆነው ለዘመናት አባቶቻችን የደም ዋጋ ጸንቶ የቆየው የባህር በራችን በመዝጋት በምድር ተወስነ እንድንቆይ ይደረግ ይሆን? ይህ ደግሞ የሞት ሞት ነው አሉ። የፈለገ ጊዜ ጠይቅ እንጂ የኢትዮጵያ ህዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዎች ተሸንፎ እጁን አጣጥፎ አይቀመጥም አሉ። ይህ ከሆነ አፄ ዮሐንስ የራስ አሉላ አባ ነጋና የኔን ጨምሮ አብዮታዊ ሰራዊት አባላት አጥንትና ደም በኢትዮጵያ ትውልድ ሁሉ እስከ ዘላለሙ ይፈርዳል አሉ። ጊዜውን ጠብቆ የኢትዮጵያ ጀግና ምጽዋ ለኢትዮጵያ ህዝብ እስከሚያስረክብ እምነት የጸና ነው አሉ። አንድ ሰው ቤት ሲሰራ የሚሰራው ቤትና በር መስኮት አሉት። አንድ ሰው ደግሞ ሞት እንበል እንጂ መቃብሩና በርና መስኮት የለውም። ይህ ምሳሌ ከገባችሁ ባህር በር ልላችሁ ሀገር ሞቶ ከተቀበረ ሰው የምትለው በትንሹ ነው። ቀይ ባህር ለእኔ ለዘላለማዊ ቤቴ እንደሆን ወስኛለሁ ደስተኛና እድለኛ ጄኔራል ነኝ ሲሉም አስተላልፈዋል። በዚችም ከተማ አሰብ ላይ በኢትዮጵያ የመጀመሪያ የነዳጅ ዘይት ማጣሪያ በ1959 ዓ ም አሰብ ወደብ ላይ ገንብታ ነበር። በቀዳሚ ኃይለ ሥላሴ ዘመነ መንግስት በሩሲያ ኢንጂነሮች አማካኝነት የተገነባው የነዳጅ ዘይት ማጣሪያ በአመት እስከ 500 ሺህ ኪዩ ሜትር ነዳጅ ማጣራት የሚችል ነበር። ወታደራዊ ደርግ አስተዳደር ዘመን ደግሞ የማጣራት አቅሙ ወደ 800000 ኪ ሜትር ከፍ እንዲል ተደርጓል። አሰብ የነዳጅ ዘይት ማጣሪያ በኢትዮጵያ ኢንዱስትሪ ልማት አንዱ ከፍተኛ እርምጃ ነበር። 55 ሚሊዮን ብር የፈጀው የነዳጅ ዘይት ማጣሪያ በሶቪየት ህብረት የገንዘብ ብድርና ቴክኒክ እርዳታ ነበር የተሰራው። ግርማዊ ንጉስ ነገስታት ስለ ነዳጅ ዘይት ማጣሪያው መቋቋም ሲናገሩ በአዲሱ የኢትዮጵያ የኢኮኖሚ ልማት ዘንድ እንደ አዲስ ምዕራፍ የሚቆጠር ነው ብለውታል። ምዕራብ ሶስቱ ሀገራት ማለትም ቡርኪና ፋሶ፣ ማሊና ኒጀር የዓለም አቀፋዊ የወንጀል ድርጅት ወይም አይሲሲ የቅኝ ግዛት ጭቆና መሳሪያ ነው ብለውታል። ቡርኪና ፋሶ፣ ማሊና ኒጀር ከዓለም አቀፋዊ የወንጀለኞች ፍርድ ቤት ለቀው መውጣታቸውን አስታወቁ። ትናንት ሰኞ መግለጫ ሰጥተዋል። በቅርቡ ከምዕራብ አፍሪካ ቀጠናዊ ቡድን ኢኳስ በይፋ ለቀው በመውጣት የሳልህ ግዛት ህብረት የተሰኘውን የራሳቸውን ቡድን የመሰረቱት እነዚህ ሶስት ሀገራት ቡርኪና ፋሶ፣ ማሊና፣ ኒጀር የዓለም አቀፋዊ የወንጀለኞች ፍርድ ቤት ወይም ኢንተርናሽናል ክሪመን ኮርትን የቅኝ ግዛት ጭቆና መሳሪያ ሲሉ በመጥራት ከፍርድ ቤቱ በይፋ መውጣታቸውን ትናንት ሰኞ እለት በጋራ ባወጡ መግለጫ አስታውቀዋል። ቡርኪና ፋሶ፣ ማሊ፣ ኒጀር በ2020 እና እስከ 2023 መካከል በተደረጉ መፈንቅለ መንግስት በወታደራዊ መሪ ቁጥጥር ስር መዋላቸው የሚታወቅ ሲሆን ራሳቸው ሰላማቸውን ከምዕራባዊ በማግለል በማሰብ በቅርቡ የሳህል መንግስታት ህብረት ወይም በምህጻረ ቃሉ ኤኢኤስ በተባለ ኮንፌዴሬሽን መስርተዋል። በወታደራዊ አገዛዝ ስር የሚገኙ ሶስት ሀገራት በምዕራቡ ዓለም እየተነጠሉ እንደ ሩሲያ ካሉ ሀገራት ጋር እየተቀራረቡ መምጣታቸው ይታወቃል። የሀገሪቱ ወታደራዊ መሪዎች በትናንትናው እለት በጋራ በሰጡት መግለጫ ደግሞ መቀመጫው ኒዘርላንድ ሄግ ያደረገው የዓለም አቀፋዊ ወንጀለኛ ፍርድ ቤት በኢምፐሪያሊስት እጅ ውስጥ ያለ የኒዮቅኝ አገዛዝ ጭቆና መሳሪያ ሲሉ ከሰውታል። ፍርድ ቤቱ የተረጋገጡ የጦር ወንጀሎች፣ በሰው ልጆች ላይ የሚፈጽሙ ወንጀለኞች፣ የዘር ማጥፋት ወንጀሎችና የጥቃት ወንጀሎች ለመቆጣጠርና ለፍርድ ለማቅረብ እንደማይችል አረጋግጠናል ብለዋል። በመግለጫው ሦስቱ ሀገራት ሰላምና ፍትህ የሚያጠናክሩ አገር በቀል ዘዴዎች በመፍጠር እንደሚፈልጉም መናገራቸውን የዘገበው የኤፍቢ በዘገባው አመላክቱ።